ሰላም እንዴት ናችሁ? ዛሬ ደግሞ በተለየ ስፍራና በተለያየ በተለየ አካባቢ እንገኛለን። እጅግ በጣም የሚያምር ያው ካናዳ አብዛኞቹ ለጥ ያለ ሜዳማ አላት። እንደዚሁም ደግሞ በርካታ የተራራማ አቀማመጥ ያላት የመሬት አቀማመጥ ያላት ሀገር ነች። ዛሬ ደግሞ ባንፍ ጎንዶላ የተባለ ቦታ ላይ እንገኛለን። ባንፍ ያው በተለምዶ ባንፍ ተብሎ ነው የሚጠራው። እዚህ ቦታ ላይ የተገኘ ነው። እንግዲህ ዛሬ በጎንዶላ ላይ ድረስ እንወጣለን። ጫፍ ተራራ ላይ እንወጣለን። እንግዲህ ጫፍ ላይ ቤት አለ፣ የቲያትር ሙሉ ከተማውን ባንፍ ምን ይመስላል የሚለውን የምናይበት ቦታ ነው። ከዛም በዘለለ ደግሞ ተራራው ላይ ምግብ ቤቶች አሉ። በቃ በጣም በጣም በቃ ሙሉ ከተማዋን ልናይበት የምንችል ያቀማመጥ ሁኔታ ያለበት ቦታ ነው። ላይ ድረስ እንወጣለን። እኔ እንደዚህ አይነት ዳገት መውጣት ምናምን ነገር ብዙም ጊዜ ፈራለሁኝ። የኤሌክትሪክ ነገር ፍራቻ አለብኝ፣ ወይም ደግሞ ከፍታ ነገር ፍራቻ አለብኝ። እንግዲህ ዛሬ ወይ ደፈር ብዬ ወጣ አይሆን። አብረን እንከታተላለን። ወደዛ ለመውጣት ግን የግድ ትኬት መቁረጥ ስላለብን ትኬት እንቆርጣለን። አብረን ተከታተሉ። የትኬታችንን ገዝተናል። ከትኬታችን ጋር ተያይዞ እንግዲህ ወደ ላይ እንወጣለን ትኬታችንን እያሳየን። እንግዲህ ከፍታ ቦታ በጣም ነው የምፈራው። ዛሬ እንግዲህ ልሞክር ነው እንግዲህ አልሞት ሰው እንደሆነ ነው ምን ነው ነው ስለዚህ ሞክራለሁ አብረን እንግዲህ ሽቦ ነው ይሄ የምንሳፈርበት ሽቦ ቲክነሱ ወይም ደግሞ ምን ያህል ጠንካራ መሆኑ ለማሳየት በሳምፕልነት እዚህ ጋር ያስቀመጡት ነው። ሙሉ ቁጥር ነው የምንሄደው፣ ስምንት ቁጥር ስምንት ቁጥር ባት ማለት ነው። ቴንኪዩ። በመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ነው ወይም እንደው እንደዚህ አይነት ነገር ስሳፈር ነው። እኔ እንደዚህ አይነት ነገር እፈራለሁ፣ በነገራችን ላይ በጣም የኤሌክትሪክ ነገር ምናምን ብዙም ኮንፈርት ይነሳኛል። ለመጀመሪያ ጊዜ በነገራችን ከዚህ በፊትም እንዳልኩት ወይም ምናልባት ለመጀመሪያ ጊዜ በአውሮፕላን የመጣሁት ወደዚህ ሀገር ስመጣ ነው። ይሄ በጣም አስበሪ ነገር ነው። ተራራ ነው እየወጣን ያለ ነው። አስባችሁታል፣ በገመድ ላይ ማለት ነው እንዴት ከባድ እንደሚሆን አስቡት። እጅግ በጣም አስፈሪ በስመ አብ አስባችሁ ታዲያ አሁን ይሄ የሆነ ነገር ቢሆን ምናምን ብላችሁ ምናምን በስመ አብ ሊፈጠር የሚችለውን አስቡት መትረፍ የለም እጅግ በጣም ከባድ ነው ግን ያው በየጊዜው ሜንቴን ስለሚደረግ አደጋ ከሚያደርሰው በጣም አውሮፕላን ዜሮ ነጥብ ምናምን በጣም በጣም ዝቅተኛ ነው ብዬ አስባለሁ። የአደጋ መጠኑ በጣም ዝቅተኛ ይሆናል ብዬ አስባለሁ። እንግዲህ ላይ ወጥተን ብዙ ነገሮች እናያለን። በጣም ቁሙ! ደግሞ በስማ በስማ፣ አረ ናት እየተወዛወዘ ነው፣ አረ የተወዛወዘ ነው ናት እየተወዛወዘ ነው ነገር

ናቲ መመለሻ ነገር አለው መስሎ። ወይኔ ወይኔ ወይኔ ናቲ መመለሻ አይ ካለው መስሎ። ወይኔ ናቲ ነገር ሲነካው ነው የሚወሻወሸው። ወይኔ ናቲ

ይህ ተራራ ላይ የተሰራ ነገር ነው። እጅግ በጣም ነው የሚያምሩ። መጨረሻ ላይ እንግዲህ ተራራ ላይ ይህን የመሰለ ነገር ሰርተዋል ማለት ነው። ይሄን መሰለ ነገር ሰርተው እንግዲህ ገንዘብ ሜክ ያደርጋሉ፣ ገንዘብ ያገኙበታል። ይህ እንግዲህ ከታች የምታዩት ባንፍ የተባለው ከተማ ነው። ከተማውን ከላይ ሆነን ከተራራጭ አፍ ላይ ሆነን በዚህ መልኩ እያየነው እንገኛለን። እኛም በጣም በርካታ ወደ ገንዘብ መቀየር የምንችላቸው ነገሮች አሉ ብዬ አስባለሁኝ። በጣም ነው የሚያምረው። እጅግ በጣም የሚያምር ቦታ ነው እንደምታዩት። እዚህ ጋር ያሉትን ጠቅላላ ነገሮች ለማየት በዚህ አቅርቢያ እያዩዋቸው ነው የሚገኘው። ምናልባት ጭስ ሆኖ ልታዩት ትችላላችሁ። በደም ካሜራው ላይ በደንብ ግልጥ ብሎ ላይ ታያችሁ ይችላል። ያ ደግሞ የሆነበት ምክንያት እኛ ካለንበት ከተማ ወይም ደግሞ ከኛ ካለንበት ክልል ራቅ ወዳለ ክልል አካባቢ የሰደድ እሳት ስለተነሳ፣ በየዓመቱ ሁልጊዜም የሰደድ እሳት ስለሚከሰት ያ የሰደድ እሳት ጭሱ እዚህ ድረስ ይመጣልና ጭሱ በዚህ ደረጃ እንደዚህ አካባቢውን ይጋርዷል። በነገራችን ላይ ከኋላ ላይ የምታዩት ባለ ሁለት ፎቅ ህንፃ ወይም ደግሞ ባለ ሁለት ፎቅ ይሄ እንግዲህ ይሄ ቦታ ምግብ ቤቶች አሉት፣ ቲያትር ቤቶች አሉት፣ ውስጡ ሊፍት አለው፣ ተራራ ላይ የተሰራ ነው። ሰዎች እዚህ ጋር ይህን ያህል ርቀት መጥተው ምን እናገኛለን ወይም ደግሞ ሻይ ቡና የምንልበት ቦታ አለ ወይ ብለው የማይቸገሩበት ቆንጆ የመዝናኛ ክፍልን ሰርተውላችኋል ማለት ነው። አንደኛው እንግዲህ ተራራ ላይ የሚገኘው መዳረሻውን የሚገልጹ የተለያዩ ነገሮች አሉ። እነዚህ እዚህ ላይ የሚገኝ ነው። ባንፍ ላይ ናሽናል ፓርክ ላይ የሚገኝ እንስሳ ነው። ይህንን እንስሳ ጎልፍ ይባላል። በተለያየ ዲዛይን ሰርተዋቸዋል። በቲሸርት ላይ በተለያየ ቅርጻ ቅርጽ አበጅቷቸዋል። በቦርሳ በመሳሰሉት ነገሮች አድርገዋቸዋል። ብቻ ቦታውን እንድናስታውሳቸው የሚያደርጉ ነገሮችን ትንሽዬ ሱቅ ነገር ከፍተው እዚህ ጋር ሰርተዋቸዋል። በጣም የሚያማምሩ ናቸው። እንግዲህ ተራራ ጫፍ ላይ የሚገኘው ትልቁ ባለ አራት ፎቅ ህንፃ፣ እዚህ ላይ የተለያዩ አገልግሎት መስጫ ነገሮች አሉ። ጌም አለ። መጫወት የሚፈልግ ጌም መጫወት ይችላል። እዚህ መጨረሻ ላይ ድጋሚ ደግሞ ታች ሬስቶራንቶች አሉ፣ የተለያዩ ሱቆች አሉ። እዛ ውስጥ መገበያየት ይቻላል። እስኪችን ነገር ልሞክራት መሰለኝ። በገት ሄደህ ኧረ አይገባም አባቴ አይገባ ነገር ነው። ዝንዴ ጌሞች አሉ። ጣውላዎች ናቸው። እነዚህን እንግዲህ መደደር ነው። በትንን እንደረድራለን ሰዎች አካባቢው ላይ መጥተው እንዲጎበኙ እንግዲህ በጣም ፋሲሊቲውን በጣም ነው ያሟሉት፣ ወይም ደግሞ መሰረተ ልማቱን በደንብ አሟልተውታል። ከዚያ አንጻር እንግዲህ ሰዎች ምቹ ሆኖ ለምሳሌ በእድሜ የገፉ ሰዎችም እዚያ አካባቢ መተው እንዲጎበኙ ለማድረግ እንደምታዩት ተራራ ላይ በጣውላ አድርገው ደረጃ አድርገው ቆንጆ አድርገው ሰርተውታል። ላይ ጫፍ ድረስ ለመውጣት ምቹ ሁኔታ ለተለያዩ ጎብኚዎች ከተለያየ ሀገር የሚመጡ ጎብኞች ናቸው አሉት። ስለዚህ በእድሜ የገፉ ሰዎች ቢመጡ ሳይቸገሩ ቦታው ላይ የሚያስፈልገውን ነገር አይተው እንዲሄዱ ከማድረግ አንጻር እንደዚህ አይነት መሰረታዊ ልማቶችን አስተካክለውላቸዋል። ሰሞኑን በተነሳው እሳት እንግዲህ ያው እስቲ እንደምታዩት ነው። ሙሉ ተራራውንም ጫካውንም ጭስ በጣም ውጦታል። ሁልጊዜ ግዜ በየአመቱ የሚከሰት ነገር ነው ይሄ የሰደድ እሳት። ሰሞኑን እንግዲህ ተከስቶ በጣም በርካታ ጫካዎች ወድመዋል ወይም ደግሞ ዛፎች ዛፎች ወድመዋል። በጣም በርካታ ዛፍ ወድሟል። አሁንም እንዲሁ በአካባቢው በጭስ ታፍኗል። ድንጋይ መሀል ትንሽ አፈር ሲገኝ ወይም ትንሽ ነገር ስናገኝ እንዴት ሰርቬይ ማድረግ እንዳለብን አንድ ማሳየ ይመስለኛል። ይህ ዛፍ እና ትንሽዬ አፈር ስላገኘ ዛፎ ነው በቅሏል፣ ድንጋይ መሃል፣ ማለት ነው ውሃ አስጠጣል። በጣም ነው የሚደክመው። ያው ምቹ ቢሆንም በጣም የሚደክም ነገር አለው። እንደዚህ አይነት ቦታዎች መጥቶ ከራስ ጋር መነጋገር የሚቻል ይመስለኛል። ምክንያቱም እንደምታዩት ሁሉም፣ አንዳንዱ ከቤተሰብ ጋር፣ አንዳንዱ ከፍቅረኛው ጋር፣ አንዳንዱ ከሚስት ወይም ከባሉ ጋር፣ አንዳንዱ ደግሞ ከጓደኛው ጋር ይመጣል። አንዳንዶች ደግሞ እንደዚሁ ብቻቸውን በነጠላ መጥተው ይህም ቦታ ጎብኝተው ይሄዳሉና ምናልባት ለጥንዶች የተሰራ ይሆን ብዬም እንዳስብ አድርጎኛል። ለማንኛውም በዚህ አይነት ቦታዎች ላይ መተን እራሳችንን ዘና ፈታ ማድረግ ጥሩ ነው ብዬ አስባለሁኝ። እንግዲህ አካባቢው ላይ በጣም ትልቁ ወይም ደግሞ ረዥሙ የሚባሉ ተራራ ላይ ደርሰናል። ሃይስት ፖይንት ይባላል። ወይም ደግሞ ተራራው የመጨረሻ ትልቁ ከፍታ ላይ እንገኛለን። እዚህ ጋር አንድ ቤት ተሰርታለች። እሷ ቤት ምንድን ነች የሚለውን ጠጋ ብለን እናያታለን። እንግዲህ በዚህ በኩል ሌላ ቪው ነው ያለው ወይም ደግሞ ሌላ አይነት መልክ ነው ያለው። በጣም የሚያምር ሌላ አይነት መልክ አለው፣ እጅግ በጣም ያምራል። በዚህም በዚህኛው በኩልም ደግሞ እንደዚሁ የራሱ የሆነ ገጽታና መልክ አለው። በዛ በኩል ያለው ምንድን ነው የሚለውን እናያለን። የተራራ ጫፍ ላይ ደርሰናል። የተራራ ጫፏ እንግዲህ እችኛዋ ቤት ነች፣ እዚ ጋር ያለችው ቤት ነች። ወደዛ ማለፍ አንችልም፣ ምክንያቱም ዘግተውታል። በቃ የተዘጋ ነገር፣ ክልክል የሆነ ነገር ላይ ክልክል ነው እዚ ሀገር ላይ እና ዘግተውታል። ምን እንደሆነ ባላቅም፣ በጣም የመጨረሻው የዚህ አካባቢ የተራራ ትልቁ ከፍታ ላይ የተሰራች ትንሽዬ ቤት ነች። በዚህም ሌላ ቪው አለ። በዛኛውም በኩል ደግሞ ሌላ አይነት ገጽታ ነው ያለ። የተለያዩ አይነት ገጽታዎችን በሁለቱም አቅጣጫ ማየት እንችላለን። እዚህ ጋር እንግዲህ እንደምናየው ማንኛውም የሰው ልጅ የሚበላቸው ምግቦች እዚህ ለሚገኙት እንሰሶች መስጠት ፈጽሞ የተከለከለ ነው። እዚህ ጋር እንግዲህ ለነዚህ እንሰሶች ምግብ ሲሰጥ የተገኘ ማንኛውም ሰው ማለት ነው 25000 የካናዳ ዶላር ይቀጣል። ያደርጉታል ደግሞ ሕግ ሕግ ነው። እዚህ ሀገር ሁሉም ሰው ደግሞ ያከብራል። ለምሳሌ አንድ አንድ የ እንደዚህ ትራቭል የማድረግ ልምድ የሌለው ሰው እንደዚህ ሃይላንድ እቃዎች ምናም በየቦታው የተወሰኑ ቦታዎች አይተናል። አይጣልም ሰው በራሱ ይዞት ነው የሚንቀሳቀሱ። ይዞት ይንቀሳቀስና እንደዚህ አይነት ቦክሶች አሉ። የዚህ አይነት ቦክሶች ስላሉ እነዚህ ቦክሶቹ መጠቀም ይቻላል። ለምሳሌ የሀይላንድ እቃዎች እዚ ውስጥ ነው የሚቀመጡት። ሌላ ደግሞ ምግብ የሆኑ ነገሮች ደግሞ እዚ ውስጥ እናስቀምጣለን። ከዛ በኋላ ባለሙያዎች መጥተው ወይም የጽዳት ባለሙያዎች መጥተው ከነዚህ ውስጥ እቃዎቹን ወይም ደግሞ ምግቦቹ የሚጣሉትን ነገሮች ያነሳሉና እንደዚህ አይነት ስፍራዎች ላይ እነዚህ ነገሮች በአግባቡ መጠቀም ለእንሰሶቹም ለሚኖሩት እዚህ ተራራው ላይ ለሚኖሩት ጠቅላላ ሴፍቲ ሲባል የተባልነውን ነገር ማድረግ አሪፍ ነው፣ የትራቭል አንደኛው ህግ ኤም ስለሆነ ማለት ነው። መልካም ጊዜ